ወይኔ እናቴ አንዳንዴ እኮ ሳላወድ በግድ ያስቀኛል ማለት ነው። እውነት አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች ሆቼ እንዴት ሰላም ናቸው? ሰላም ናችሁ? ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያን ሆቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣልን። እንግዲህ ከሀገር ውጭም ከሀገር ውስጥም ያላችሁ አለላ ሀገራችን ያብቃን ቀላል ተክፉ ነገር ርስ ይጠብቃል ማለት ነው። ዛሬ አስገራሚ ነገር ይዤላችሁ መጣው። ሰበር ዜና ያላደመጣችሁ በደንብ አዳምጡ። ዶክተር አብይ አህመድ ክብር አይገባውም። እሱ ዶክተር የሚባል አይደለም፣ አብይ አህመድ ማለት ነው። ጭራሽ ጭራሽ ማለት ነው እዳ አለባችሁ ክፈሉ ሚል በአረብ ሀገር ሴቶች ሽንት ቤት የምናጥብ ሽንት ቤት የምናጥብ ጠዋት ማታ ያለ እንቅልፍ የምናድር ጠዋት እና ማታ መጡብን ነው ያልመጡም ተነሳ ብነው ያን ተነሳን ሰአቱ ሄደብን ነው ያልሄድንም ብለን የእኛ ራሳችን እየተጨናነቅን ጭንቀት የበዛብን ከዛ ላይ ከቤተሰብ ጭንቀት፣ ከውጭ ጭንቀት። እኛ እኮ እንቅልፍ ደልቶን ያለን ይመስለዋል። አረብ ሀገር ውስጥ ያለን ማለት ነው። ጭራሽ ይሄ ሰውየው ማለት ነው ዝቅ ዝቅ ያለ ሲሆን ማለት ነው አሁን ዝቅ የሚልበት ሰአት ደረሰ። ይህ ሰውዬው ማለት ነው። ጭራሽ በአረብ አገር ለእያንዳንድ ሰባ ሰባ ስንት ነው? አረ እኔ ይከብደኛል። እዳ አለብሽ ክፈዬ አይልም? ማን እኔ እኔ ሽንት ቤት አጥቤ እንቅልፍ አጥቼ አይኔን እንዲሆነው፣ ቤተሰብ ሩቆኝ፣ የቤተሰብ ናፍቆት ገሎኝ፣ ሰዎቹ ይመጡብኛል አይመጡብኝም ብዬ እንቅልፍ የሰአቱ ደረሰው የሰአቱ ጮኸው ያን ጮኸውም ስንት ሰአት አለፈብኝ ብዬ እየተጨናነቁ? ያንተ እኔ ብር ልከፈል? ለምን ብሩ ምን ሊያደርግልህ? መሳሪያ ገዝተው ሰው ልጨፋጭፍበት፣ የድሀ ቤት ልታፈርስበት፣ ወይስ ለምንድን ነው ብር የፈለግከው ማለት ነው። ብር ምን አስበህ ነው የፈለግከው? እኔ ምነው ማለት ነው ይሄ ሰውየው ማለት ነው። ዝም ስትባል በገዛ እጅህ ነገር ትፈልጋለህ፣ ነገር ቀስቁሰህ ነው የምታነሳው። እሺ አሁን ዝም ብሎ እንደ በቃ ሚዲያ ይቅር በቃ ይሄ ፖለቲካ ምናምን ይቅር? እስቲ ዝምን በልና ዝምን በልና፣ ይሄ በቃ ራሱ ባለው አለው አዳሚ ዝም ብሎ ሆዱ እየታመመ ሆዱ እየቆሰለ ቁጭ ይበል ተባለ። አሁን አንተ በገዛጅ ነገር እንደምን ዝም ተባለ። ሰው ይጨፈጨፍ ብለህ ነው ነገር የምታነሳው። በገዛጅ ዝም ብለህ ቤት አፈረስክ ዝም ተባለ። ሰው ጨፈጨፍኩ ዝም ተባለ። አሁን የባንክ ብር ምን አድርገኸው፣ የህዝብ ብር ምን አድርገኸው ነው አሁን ተኛ ከፍተኛ ሽንት ቤት አጥበን ማለት ነው። ሽንት ቤት አጥበን፣ ግቢ አጥበን፣ መኪና አጥበን ያጠራቀም ነው ብር ያንተ እንሰጥህ ብር ስጦኝ የምትለው ማለት ነው አንተ። ትንሽ ትንሽ ጭንቅላት የለህ ትንሽ አይሰማህም? ጭንቅላት የለህ እንዴ? ትንሽ አይሰማህ እንዴ እንዴ? የዛራ አፈር ነው ለት አፈራናል። አሳፈርከን፣ አሳፈርከን። እንዴ ምን አይነት ሰው ነው ባላ እንዴ? ጭራሽ ጭራሽ ምን ፎሎም ቢያለው መሰለኝ እናተ ይህ ቲክቶክ ላይ እኮ ፎሎ አሉ ፎሎ ቀነሰበት መሰለኝ። ፎሎ ሊያስሞላ ነው ይህን ቪዲዮን የለቀቀው ማለት ነው። አሁ ፎሎ እንትን ብሎበታል ቀንሶበታል። ፎሎ በዚህ ሰው ሰው ቀነሰበት መሰለኝ። ሚዲያ ላይ የሱ ነው ፎሎ ለማስሞላት ፈልጎ ነው። ሌላ ነገር አይደለም። የሱ ፈልጎ ነው እንጂ እውነትም ብር በእኛ ብር ሊፈልግ የኔ። ገባህ? ጥፍሬ ቆሻሻ ራሱ የጥፍሬ ቆሻሻ ታምራለች የጥፍሬ ቆርሻሻ ቆንጂዬ ናት እሷ ራሱ ስጤ ብትለይ የጥፍሬ ይሄ የምቆርጠው ጥፍሬ አድጓ አንዳንዴ ይቆረጥ እና ይጣላል። እሱ ራሱ አንሰጥህም ማለት ነው። ምን ስለሆንክ ነው የምንሰጥህ? ምን ስላሳየህን ነው አንተ ጥሩ የምትሆነው? ከሀገር ጥሩ የመራህ ነገር ቢሆን ማን ስግደት መጥተው ይሞት ነበረ? ማን ስግደት መጥተው ሬሳው እንደዚህ ይወጥቅ ነበረ? ስንት ስንት እህቶቻችን ስንት ወንድሞቻችን ስግደት መጥተው የሞቱ ስንት በረሃብ የሞቱ ስንት በረሃ ላይ የሄዱ የሞቱ ስንት ወንድሞቻችን። አንተ ጥሩ አለመሆን ማለት ነው። አንተ ከመራ ጀምሮ አንድ ጊዜ ኢትዮጵያ ደህና አልፋ አትቀመጥም። አልፋ የተቀመጠችበት ጊዜ የለችም ማለት ነው። ሁሌ እንደተገደለ ሁሌ በረሃ በረሃ ሄዶ እንደሞተ ሁሌ ሰው ወስዶ እንደተገደለ፣ ቤት እንደተቃጠለ፣ እነሆ እስካሁን ድረስ ያለ ነው ማለት ነው። ችለነው ነው ያለ ነው። ጭራሽ ዝም ስለሌ ዝም በቃ ይቅርብን እስኪ ትንሽ ጭንቅላታችን ትንሽ እስኪ እንየው ብለን ዝም ስንል በገዛ እጅ ዝም ብለው ፎዶ ጎሎብኛል ሞሉልኝ ብለን ብር ስጡኝ ትላለን። ኧረ በእናትህ ኧረ ትንሽ ፈር ትንሽ ፈር በእናትህ፣ እንዲ እኛ እኮ ማለት ነው እኛ እኛ እንደም ብታስብልን ጥሩ ነበረ ብታስብልን ለእያንዳንዱ የኢትዮጵያ ህዝብ ልጆች ማለት ነው እዚህ አረብ አገር ያሉት የደላቸው እንዳይመስል ማለት ነው። ብዙ በውስጣቸው ብዙ ቁስል አለባቸው። አንዱ ከአገር ከአገር ጥሩ አለመሆኑ፣ ቤተሰቦቻቸው የታረደባቸው፣ ቤተሰቦቻቸው የተገደለባቸው፣ እንደዚህ ሽንት ቤት አጥፎ የገዙት ቤታ የፈረሰባቸው፣ ብዙ ቁስል አለባቸው። በሆዳቸው ውስጥ በሆድ ብዙ ቁስል አለ። ግን አንተ ለምንድን ነው ሚዲያ ላይ ወጥታችሁ ላትናገሩት ብለህ በገዛጅ ነገር ትፈልጋለህ፣ እና ነገር ከፈለክ ይኸው አዳሚ ይወጣልሃል ማለት ነው። ገና ይበጣበጣል ማለት ነው። ይገለበጣል አዳሚ ማለት ነው። በጣም አሳፈርኩነት በጣም በጣም አሳፈሪ ሰውነ፣ በጣም አሳፈሪ እንዴ! ምን አይነት ሰው እየሆነ ምንም የለብህም ስትናገር የውጭ የውጭ ጥሩ የውስጥ የውስጥ ጩቤ አንተ ካሁን ውጭ ስታይ ጥሩ ሰው ናት። ለዚህ ሲታይ ሱፍ ለብሰህ ሜካፕ ተቀብተህ ጸጉርህን አስተካክለህ ወንበር ላይ ቁጭ ብለህ ስትሽከረከር ጥሩ መሪ ትመስላለህ፣ ግን አገሩ ነው የሚያውቀው ማለት ነው። አገሩና ህዝቡ ነው የሚያውቀው ያንተ ነገር ማለት ነው። እኔ ድሮ አለማወቂ፣ እውነት እውነት አለማወቂ፣ እውነት ምን ይደረግ። ያ ድሮ ሁሉም ነበረ እንደመጣ ጊዜ ማለት ነው። አሁን ፌስቡኬ ላይ ብትገቡ ማለት ነው አለ ሻሄድን እናንተ እንዴት አልጠፋ ማለኝ እኮ አልጠፋ ማለኝ ማለት ፌስቡክ ላይ ብትገቡ እሱ እና አዳመች ቢዚ ብቻ እኔ እዛ ጊዜ እልል ብሎ አዳመች ሲቀበል እኔ የምልል ብዬ ተቀበልኩኝ። እንደዚህ ጩቤ መሆኑ ብቻ ቆለ አሁን ፌስቡኬ ማለት ነው ወይ ጭራሽ እንደው ድሌት አድርጌ ሌላ አወርዳለሁ እንጂ እኔ ይሄ ምንም አይጣ እሱን እሱን ለማየት አንፈልግም ማለት ነው። በጣም ነበር እኔ የመጣ ጊዜ አልዋሻቸውም የወደድኩት ማለት ነው ይሄ ሰውዬው ማለት ነው ግን ሰራልን እንደሚሰራ ሰራልን ጭራሽ በእኛ ብር ይለን ማለት። እኛ ሽንት ቤት እያጠብን፣ እዚህ መኪና እያጠብን፣ ግቢ እያጠብን እንቅፍ አጥተን የእናታችን እናታችን ናፍቃን ቤተሰቦቻችን ናፍቆን እ አንዳንድ አንድ ሰው እንኳን የእናቱን አባቱን ሙቶበት ለቅሶ እያንደረሰ እውነት እያንደረሰ እንደዚህ ታሞ ማለት ነው በውስጡ በሽታ በሽታ እንደ በሽታ ሆነው ቆስሎበት ማለት ነው እያለቀሰ ቁጭ እያለ ሰው አለ ማለት ነው አንድ ዛሬ ጭራሽ ብለህ ብለህ የአረብ ሀገር አንድ እስቲ አንግባ፣ አንግባ ከልክለን እስቲ አንግባ መዝግበን፣ ለእያንዳንዱ ያልከፈለልህ ብር ያላንዳንዱ ፎሎህን ያልሞላልህ ሰው ማለት ነው። አሁ ቲክቶክ ፎሎ አለው እኮ። ፎሎ ስላልሞላልህ እኮ ነው። ጎለደበት መሰለኝ ጎደለበት መሰለኝ እሱ ነው። እሱ ለሞስ ለማስሞላት ፈልጎ ነው እንደዚህ የሚሆነው ማለት ነው። ቅሌታም ቅሌታም እየቀለለ ይሄ እንደዚህ አይነት መሪ እኔ አይቼም አላውቅም። ሰው የሀገሩ ይደግፋል። እስቲ አንተ በዚህ ሀገር እስቲ በዱባይ መንግስት እስቲ ተማር፣ በሱ ተማር። የዱባይ መንግስት የሀገሩ የዜጋው የሚያደርገውን እስቲ በሱ አይተ ተማር። ጓደኛ አይነት የለም። እስቲ አንዳንድ ከሱ ጋር ምክር ተመካከር። ማታማታ ይሄ ፎሎ ከመስራት ይሄ ብር ስጡኝ ከምትል ማለት ነው። ከሱ ጋር እስቲ ያለው የሀገሩ ህዝቡ የሚሰራለት እስቲ የዚህ ሀገር ህዝብ የሚሰራለት ሰውየው ማለት ነው። እስቲ አንድ ጊዜ ተመካከር ከሱ ጋር ማለት ነው። እስቲ ተሱ ጋር ምንድን ነው የአገሬ የምታደርገው ብለህ ጠይቀው። እሱ ይነግራል እራሱ ማለት ነው። እኔ ምን አይነት ሰው ሰውዬው ነው እውነት። አረ ጉድ እኮ ነው ዛሬ ስቄ ስቄ እኔማ እውነት። አረ ብስሚላይ፣ አረ ምን ያስቃል እውነት፣ ያስለቅሳል እንጂ። ጭራሽ በአፍ አይደለም ይለናል እንዴ! አገር ታዲያ አገርም ልትከላከላል ነው፣ ስሙ ለመጥራት ልትከላከላል ነው ወይስ ምን አስበህ ነው? እውነት፣ ምን አስበህ ነው? እኔ ወላሂ በጣም ነው ታሪክ የሆነብኝ ማለት ነው። ለእያንዳንዱ እያንዳንዱ ኢትዮጵያ እዳለብሽ ይለናል። እኔም ዛሬ እንዴት አድርጌ ነው ማድረው። ጭራሽ የቤተሰብ የሚያሳሰበኝ የአገር የህዝብን ህዝብ የሚያሳሰበኝ ዛሬ ማደሬም ነገ ማደር የሚያሳሰበኝ እዚህ ስራ ወይ ወጣለሁ ወይ አልወጣም። የሰው ቤት ስራ ታውቃላችሁ፣ ወይ ትወጣላችሁ ወይ አትወጡም ትቀጥላላችሁ ወይ ያስቆጥሉም። የት ነው ብን ሄደው መላቀው ሀገር የት ነው ገብቼ የምቀመጠው ብዬ እያሳሰበኝ ያለ ደግሞ ጭራሽ ይህን ታመጣብናለ እያንተ ብር ያንተ ብር ታሳስበ። እኔ አሁን እያሳሰበኝ ያሳሰበኝ የቤተሰብ ናፍቆት ነው። እሺ የቤተሰብ ፍቅር አሁን በተለይ አመት ባልመጣ እናቴን ማለት ነው ውጪ ወጣ ልጅዋ ልጆቿ ሲገቡ እኔ ስቀርባት የምታለቅሰው የእሱ ነው። እናቴ የምታስበው የሱ ነው። አሁን ይህን ያሳሰበኝ እንጂ ያንተ ይሄን ዶላር ማለት ነው ያንተ ይሄን ሰባ ዶላር ነው። ሰባ ስንት ብር ነው? እኔ ከበደኝ እኮ ራሱ ምን ነገሩ እራሱ ማለት ነው። እሱ አሳስቦኝ አደለም። ወላሂም በጣም ነው የምትገረመው። ዝቅ ያልክ ሰው እየሆነ እውነት በጣም ይኸውልህ። ነገር ከኋለ ከእንግዲህ ማለት ነው በአረብ ሀገር፣ አንተ ነገር የፈላክ ነው። ዝም ማን ዝም ተባለ፣ ፖለቲካ ይቅር ተባለ፣ እሺ ዝም ተባለ። አንተ በገዛ እጅ ቆስቁሰ ፎሎ ጎሎብኛል ብሎ ቆስቁሰ ማለት ነው፣ ነገር እያነሳህ ነው። እሺ እንቀበልሃለን። ነገር ካነሳ ማንም የሚያቅተው ሰው የለም ማለት ነው። እንዴ ምን አይነት ሰላም የማይወድ ሰውዬ ነው ይሄ ሰውየ ማለት ነው አውቀው አሁን የቀሩ ሰውን ለማስጨፈጭፍ እኮ ነው በዚህ ብር የመጣ አዎ በዚህ ብር የመጣ እንዲ ሊያስጨፈጭፈን እኮ ነው እንዴ ሰው የአረብ ሀገር ነው ብዙ ሰው ይረዳል ብዙ ሰው ያስጠናክራል ብዙ ሰው ጎበዝ ብሎ ሞራል ይሰጣል አንተ ግን በእኛ ብር ትፈልጋለሽ ሽንት ቤት አጥበን አረ ጉድ ነው አረ በናትህ ትንሽ አታፍርም እንዴ ትንሽ እፍረት የለህም የዚህ ቤተሰቦች ዛሬ ቪዲዮን ይህን ይመስላል እንግዲህ ሁላችሁም ሀሳብ አስተያየታችሁ አስቀምጡ። የአረብ ሀገር ያላችሁት ሁላችሁም እዳ አለባችሁ ተብላችኋል። እንግዲህ ሀገራችንን አንገባም፣ እንደዚህ አይነት ነገር አምጥቶብናል ይሄ ሰውዬው ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይውላችሁ።